ጤና ይስጥልኝ። እንዴት ውላችኋል ተመልካቾች? ከዜና ኢትዮጵያ ወደ ሰዓቱ የስፖርት ዘገባዎችን እናልፋለን። ሲንቄ ባንክ የስፖርት ዘገባችን የክብር አጋር ነው። ከዜናዎቹ ጋር ተመስገን አለባቸው ነኝ። ለሞሮኮ የአፍሪካ ዋንጫ ወሳኝ የመጨረሻ ዙር ላይ ደረሰው የኢትዮጵያ ሴቶች ብሔራዊ ቡድን ዳሬ ሰላም ደርሷል። በአሰልጣኝ ዮሴፍ ገብረወልድ እየተመራ ላለፉት 25 ቀናት በአዲስ አበባ ልምምዱን ሲያደርግ የቆየው ብሔራዊ ቡድኑ በሀገር ውስጥ ያለውን ዝግጅት በማጠናቀቅ ጨዋታ ወደሚደረግበት ታንዛኒያ ትናንት አቅንቷል። ብሔራዊ ቡድኑ ዳሬ ሰላም ጁልየስ ኔሬሪ አየር ማረፊያ ሲደርስም በታንዛኒያ የኢትዮጵያ ልዩ መልእክተኛ አምባሳደር ፍቃዱ በየነን ጨምሮ ልዩ የኤምባሲው ዲፕሎማቶች አቀባበል አድርገውለታል ተገልጿል። የኢትዮጵያ ሴቶች ብሔራዊ ቡድን የመጀመሪያ ዙር ጨዋታውን ነገ ዘጠኝ ሰዓት ላይ ከታንዛኒያ ጋር እንደሚያከናውን ነው ይፋ የተደረገው። በ2018 የሲቢ ኢትዮጵያ ፕሪምየር ሊግ የመጀመሪያ ሳምንት ትናንት በተደረገ ጨዋታ ባህርዳር ሲያሸንፍ የወቅቱ ሻምፒዮን ኢትዮጵያ መድን ከአዳማ ነጥብ ተጋርቷል። በአዲስ አበባ ስታዲየም ከሀዲያ ሆሳዕና ጋር የተጫወተው ባህርዳር ከተማ ሶስት ለአንድ ነው ያሸነፈው። ክንዱ ባይ ላይ የኝ አማኑኤል ገብረ ሚካኤልና ሲቲ ኦሴ የባህርዳርን የማሸነፊያ ኳሶች ከመረብ አሳርፈዋል። ሀዲያ ሆሳዕናን በዜሮ ከመሸነፍ የታደገች ግብ ያስቆጠረው ደግሞ ጫላ ተሽታ ነው። በሌላ ጨዋታ አዳማ ከተማን ሻምፒዮን ኢትዮጵያ መድን ያገናኘው ጨዋታ ግብ ሳይቆጠርበት ተጠናቋል። ሀዋሳ ላይ በምድረገነት ሽረና መቀለ 70 እንደርታ መካከል የተደረገውን ጨዋታ ምድረገነት ሽረ አንድ ለዜሮ አሸንፏል። ዳንኤል ዳርጌ ብቸኛዋን የማሸነፊያ ኳስ ከመረብ ያሳረፈ ተጫዋች ሆኗል። በመጀመሪያው ሳምንት ሲዳማ ቡና፣ ባህር ዳር ከተማ፣ ሀዋሳ ኢትዮ ኤሌክትሪክ፣ መቻልና ምድረገነት ሽረ ተጋጣሚዎቻቸውን ያሸነፉ ሲሆን በግብ ክፍያም ተበላልጠው ሶስት ሶስት ነጥቦችን በመያዝ ከአንደኛ እስከ ሰባተኛ ያለውን ደረጃ ይዘዋል። የሁለተኛው ሳምንት ጨዋታ ሐሙስ ሲጀመር በአዲስ አበባ ኢትዮጵያ ቡና ከነገሌ አርሲና ሸገር ከተማ ከአዳማ ሲጫወቱ በሐዋሳ ስታዲየም ደግሞ ወልዋሎ አዲግራት ዩኒቨርሲቲ ከፋሲል ከነማና ወላይታ ዲቻ ከድሬዳዋ ይጫወታሉ። ከውጭ በእንግሊዝ ፕሪምየር ሊግ የስምንተኛ ሳምንት የመጨረሻ ጨዋታ ትናንት ምሽት ተደርጎ ብሬንትፎርድ ዌስትሃምን አሸንፏል። ወደ ለንደን ስታዲየም የተጓዘው በአሰልጣኝ ኖኖ ስፕሪንቶ ሳንቶ ከሚመራው ቡድን ጋር የተጫወተው ብሬንትፎርድ ሁለት ለዜሮ በሆነ ውጤት አሸንፏል። የጎር ቲያጎና ማቲያስ ጆንሰን የእንግዳውን ቡድን ግቦች ከመረብ አገናኝተዋል። ብራዚላዊ ተጫዋች ቲያጎ በዘንድሮ ውድድር አመት በሊጉ ያስቆጠራቸውን የግብ መጠንም ወደ አምስት ከፍ ያደረገ ሲሆን በእርሊንግ ሃላንድና አንቷን ሴሜኒዮ ብቻ ይበለጣል። ውጤቱን ተከትሎ ብሬንት ፎርድ ካደረጋቸው ስምንት ጨዋታዎች አስር ነጥቦችን በመሰብሰብ አስራ ሶስተኛ ደረጃ ላይ ሲቀመጥ ዌስትሃም ዩናይትድ ደግሞ በአራት ነጥቦች ብቻ ወራጅ ቀጠና ውስጥ ይገኛል። በስፔን ላ ሊጋ የ9ኛ ሳምንት የመጨረሻ ጨዋታ ትናንት በአላቬዝና ቫሌንሺያ መካከል ተደርጎ ባቻ ውጤት ተጠናቋል። ጨዋታቸውን በስታዲዮ ሜንዶሮሶ ያደረጉት ሁለቱ ቡድኖች 0 ለ0 ነው የተለያዩት። ውጤቱን ተከትሎም አላቬዝ ካደረጋቸው 9 ጨዋታዎች 12 ነጥቦችን በመሰብሰብ 10ኛ ደረጃ ላይ ሲቀመጥ በውድድር አመቱ እየተፈተነ የሚገኘው ቫሌንሺያ በበኩሉ በ9 ነጥቦች 14ኛ ደረጃ ላይ ይገኛል። በ 10 ኛው ሳምንት አላቬዝ ከሪዮቫልካኖ ሲገናኝ ቫሌንሺያ ደግሞ ከቪያሪያል ይጫው

የእንግሊዙ ክለብ ኖቲንጋም ፎረስት ሻንዳይችን አሰልጣኝ አድርጎ ቀጠረ። የ54 ዓመቱ እንግሊዛዊ አሰልጣኝ ሻንዳይች በክለቡ 39 ቀናት ቆይታ ብቻ የነበራቸውን አንጄ ፖስቴ ኮጉሉን በመተካት ነው የክለቡ አሰልጣኝ ሆነው የተቀጠሩት። ኖቲንግሃም ፎረስት በ90 ቀናቱ ሶስት አሰልጣኝ ለመቅጠር መገደዱ ነው የተገለጸው። ሻንዳይች እስከ 2027 በክለቡ የሚያቆያቸውን ነው የተፈራረሙ ሲሆን የቀድሞ የቶተናም አሰልጣኝ አንጄ ፖስቴ ኮጉሉ በ8ኛው ሳምንት የእንግሊዝ ፕሪምየር ሊግ ቼል ቼልሲ ከኖቲንጋም ፎረስት ባደረገው ጨዋታ ክለባቸው ኖቲንጋም 3 ለ0 መሸነፉን ተከትሎ ነው ከ39 ቀናት በኋላ ከክለቡ የተሰናበቱት። ፎረስት አሁን ላይ በእንግሊዝ ፕሪምየር ሊግ 18ኛ ደረጃ ላይ ተቀምጧል። የአውሮፓ ሻምፒየንስ ሊግ የሶስተኛ ዙር ጨዋታዎች ዛሬ ምሽት መከናወን ይጀምራሉ። ከእንግሊዝ ክለቦች ጋር ባደረጋቸው ያለፉት ጨዋታዎች ጥሩ ታሪክ ያላስመዘገበው የስፔኑ ክለብ አትሌቲኮ ማድሪድ ጥሩ አቋም ላይ የሚገኘውን አርሰናል በኢሚሬትስ ይገጥማል። የአምናዊ ፍጻሜ ተፋላሚ የጣሊያኑ ኢንተር ሚላን ከሜዳ ውጭ ከሴንት ግሎሲ ሲጫወት፣ ኒውካስል ዩናይትድ ከቤኔፊካ፣ ኮፐንሃገን ከዶርትሙንድ እንዲሁም ባየር ሊቨርኩሰን ከፓሪስ ሴንት ጀርመን ዛሬ የሚደረጉ ሌሎች ጨዋታዎች ናቸው። ምህረት ተስፋዬ በዝርዝር ተመልክታቸዋለች። በታላቁ የአውሮፓ መድረክ የአውሮፓ ሻምፒየንስ ሊግ በተለያዩ የአውሮፓ ስታዲየሞች ተጠባቂ ጨዋታዎችን ያስመለክታል። በኤሚሬትስ አርሰናል ከአትሌቲኮ ማድሪድ የሚያደርጉት ጨዋታ ምሽት ከሚደረጉ ጨዋታዎች ይገኝበታል። በውድድር ዓመቱ በተቃና መንገድ የተጓዘ የሚገኙ አርሰናል በአውሮፓ ሻምፒየንስ ሊግ በ2025 26 ሶስተኛ ድሉን ለማስመዝገብ ይጫወታል። በዲየጎ ሲሞኔ የሚመራው አትሌቲኮ ማድሪድ ከእንግሊዝ ክለቦች ጋር ያለውን ታሪክ ለመቀየር ለንደን ደርሷል። አትሌቲኮ ማድሪድ በአውሮፓ መድረክ ከእንግሊዝ ክለቦች ጋር ባደረጋቸው ያለፉ ዘጠኝ ጨዋታዎች አንዱን ብቻ አሸንፏል። ይህም በ2022 በአውሮፓ ሻምፒየንስ ሊግ ማንቸስተር ዩናይትድን አንድ ለባዶ ያሸነፈበት ነበር። የላሊጋው ክለብ ከሜዳ ውጭ ተጉዞ ከእንግሊዝ ክለቦች ባደረጋቸው የአውሮፓ ሻምፒየንስ ሊግ የምድብ ወይም የአዲሱ ፎርማት ጨዋታዎች አሸንፎም አያውቅም። የአርሰናል የተከላካይ መስመር ጥንካሬና ቡድኑ ያነሰ ግን ማስተናገዱ ለማድሪዱ ክለብ ቀላል እንደማይሆን ይጠበቃል። ሚኬል አርቴታ በምሽቱ ጨዋታ በቋሚ ያሰላለፍ የበዙ ለውጦችን ያደርጋል ተብሎም አይጠበቅም። በውድድር ዓመቱ በግራ ተከላካይ መስመር ተመራጭ ሆኖ ሪካርዶ ካላፊዮሪ ቦታውን እንደሚያስጠብቅም ይጠበቃል። እንከን አልባ አስደናቂ እንቅስቃሴዎችን እያደረገ የሚገኘው ዩሬን ቲምበር ወሳኝነት በምሽቱ ጨዋታ እንደሚቀጥልም ይጠበቃል። የቀድሞ የአርሰናል ተጫዋቾችና እንደ አለን ሽረር ያሉ ታሪካዊ ተጫዋቾች የአርሰናልን ጨዋታ እንዳሻሻለ የሚናገሩለት ቪክተር ዮኬሬስ የፊት መስመሩን እንደሚመራም ይገመታል። ከውድድር ዓመቱ ጅማሮ አስቀድሞ በስብስቡ በርካታ ለውጦችን ያደረገው ዴጎ ሲሞኔ በቁልፍ ልጁ ውሊያን አልቫሬስ ተማምኗል። ከ20324 የአውሮፓ ሻምፒ ቻምፒየንስ ሊግ የውድድር ዓመት ወዲህ 11 የሻምፒየንስ ሊግ ጨዋታዎች 13 ግቦችን አስቆጥሯል። የዝቢ ሜንድና የዴክላን ራይስ ጥምረት ከኮነር ካላገርና ማርኮ ሎሬንቴ ጋር በአማካይ ክፍል የሚኖረው ፍጥጫ ተጠባቂ ሆኗል። በአርሰናል በኩል ቀደም ብሎ ጉዳት ላይ ከሚገኙት ማርቲኖ ዴጋርድ፣ ኖኒ ማዲዩኬ ከአይቨርስ ጋብርኤል ጄሱስ ውጪ ሙሉ ስብስቡ ለጨዋታው ዝግጁ ነው። በአትሌቲኮ ማድሪድ በኩል አማካዩ ጆኒ ካርዶሶ በጉዳት ከስብስቡ ውጪ ሆኗል። ከ2018/19 በኋላ የሚያከናውኑት ጨዋታ በኤምሬትስ ስታዲየም ምሽት አራት ሰዓት ይደረጋል። 2024/25 የአውሮፓ ሻምፒየንስ ሊግ የፍጻሜ ተፋላሚው ኢንተር ሚላን የአሸናፊነት ቅድሚያ ግምት አግኝቶ ወደ ቤልጅየም ተጉዟል። በቀድሞ ተጫዋቹ ክሪስቲያን ቺቩ የሚመራው ኢንተር በሁሉም መድረክ በሰባት ተከታታይ ጨዋታው ሲያሸንፍ፣ ዛሬም በአሸናፊነት ለመቀጠል ምሽት አራት ሰዓት ይጫወታል። የቤልጅየሙ ሻምፒዮን ሴንት ጊሊዮስ በኒውካስትል በሰፊ ግብ ልዩነት ከተሸነፉበት ጨዋታ በኋላ በሜዳቸው ውጤት ለመያዝ ወደ ሜዳ ይገባሉ። በሁለቱም የአውሮፓ ሻምፒየንስ ሊግ ጨዋታዎች አያክስ እና ስላቪያን ፕራንስ ያሸንፉ ግብ ያስቆጠሩት ላውታሮ ማርቲኔዝ እና ማርከ ቱራም ቁልፍ ተጫዋቾች እንደነበሩ ይታወሳል። ባለሜዳው ሴንት ጊሎስ ወሳኙ አጥቃቸውን ሞሐመድ ሁሴኒን በጉዳት አያገኙም። ቅጣት ላይ የሚገኘው ራውል ወደ ስብስቡ ተመልሷል። ክሪስቲያን ቺቩ የማርከስ ቱራም እና ማቴዎ ዳርሚያንን ግልጋሎት አያገኝም። በሴንት ጀምስ ፓርክ ኒውካስትልን ከቤኒፊካ የሚያገናኘው ጨዋታ ምሽት አራት ሰዓት ይደረጋል። በሳምንቱ መጨረሻ በስምንተኛ ሳምንት በእንግሊዝ ፕሪምየር ሊግ የተሸነፈው ኒውካስትል በአውሮፓ ሻምፒየንስ ሊግ ያለውን የአሸናፊነት ጉዞ ለማስቀጠል ይጫወታል። በወድድር አመቱ የኢዲሃው ቡድን ወጥ አቋም ማሳየት ተስኖታል። ወደ አሸናፊነት ለመመለስም ያስደናቂው የአንቶኒ ጎርደንና የኒክ ቮልትማደ ጥምረት ቁልፍ ይሆናል ተብሎ ይጠበቃል። በጆዜ ሞሪኖ የሚመራው ቤኔፊካ ሁለቱንም ያለፉ የአውሮፓ ሻምፒየንስ ሊግ ጨዋታዎች በሽንፈት መጀመሩም ይታወሳል። ጠንካራ የኋላ መስመር የያዘው ቤኔፊካ የመጀመሪያ የአውሮፓ ሻምፒየንስ ሊግ ድሉንም ለማሳካት ይጫወታል። ካለፉ ሁለት የአውሮፓ ሻምፒየንስ ሊግ ጨዋታዎች አራት ነጥብ የያዘው የቡንደስሊጋው ክለብ ቡርሺያ ዶርትመንድ ወደ ዴንማርክ ተጉዞ ከኮፐንሃገን የሚያደርጉት ጨዋታ ምሽት አራት ሰዓት ይደረጋል። የዓለም አትሌቲክስ የ2025 የዓለም ምርጥ የሜዳ ተግባር አትሌቶችን ለመለየት በሁለቱም ጾታ የመጨረሻ አምስት እጩዎችን ይፋ አድርጓል። አሜሪካ ከ ከአስር እጩዎች መካከል ሶስቱን ስታስመርጥ፣ አሸናፊዎቹ ህዳር 30 ይታወቃሉ። ዮሴፍ ሹምዬ ተጨማሪ አዘጋጅቷል። በቅርቡ በትራክ ውድድሮች የዓመቱ ምርጥ አትሌት ውጪዎችን ይፋ ያደረገው የዓለም አትሌቲክስ አሁን ደግሞ በሜዳ ተግባራት አስደናቂ ዓመትን ያሳለፉትን ይፋ አድርጓቸዋል። በ2025 በሁለቱም ጾታዎች በስኬት የተንቆጠቆጡ አምስት አምስት አትሌቶች ይፋ ሲደረጉም ከአስሩ መካከል ሶስቱ አሜሪካውያን ሆኗል። የቶኪዮ ዓለም ሻምፒዮናና የዳያመንድ ሊግ ውድድሮችን ጨምሮ በታላላቅ መድረኮች ያሸነፉ አትሌቶችም ለክብሩ ተፋጠዋል። በወንዶች አርማንድ ሞንዶ ዱፕላንትስ ከአምስቱ ውጪዎች መካከል አንደኛው መሆንም ችሏል ተብሏል። ስዊድናዊው የምርኩዝ ዝላይ ተወዳዳሪ በእርግጥም አስደናቂ ዓመትን ነበር ያሳልፈው። አትሌቱ በቅርቡ በተደረገው የቶኪዮ ዓለም ሻምፒዮና 6 ሜትር ከ30 ሴንቲሜትር በመዝለል ለ14ተኛ ጊዜ የዓለም ክብረ ወሰንን ማሻሻሉ የሚታወስ ነው። ከቶኪዮ በተጨማሪም በናይጂንግ የቤት ውስጥ ዓለም ሻምፒዮና እንዲሁ የወርቅ ሜዳሊያ አሸናፊ ነበር። ቦስሎ፣ ስቶክሆልም፣ ሻንጋይ እና ዙሪክ ዳይመንድ ሊጎች ያሸነፈው አስደናቂው የምርኩዝ ዝላይ ተወዳዳሪ በዓመቱ ውስጥ ሶስት የዓለም ክብረ ወሰኖችን ነበር የሚያሻሻለው። የርዝመት ዝላይ ተወዳዳሪው ማቲያ ፉርላ ሱዳንም ከመጨረሻዎቹ አምስት እጩዎች መካከል መሆን ችሏል። የ20 ዓመቱ አትሌት በናይጂንግ የዓለም የቤት ሻምፒዮና የወርቅ ሜዳሊያ ማሸነፉ ይታወሳል። በቶኪዮ የዓለም ሻምፒዮናም እንዲሁ የግል ምርጥ ከፍታውን በመዝለል ጭምር አሸናፊ ለመሆን በቅቷል። በ20 ዓመት ከ222 ቀናት የዓለም ሻምፒዮን በመሆንም በርዝመት ዝላይ ስፖርት ታሪክ በዕድሜ ትንሹ አትሌት ሆኗል። በ2025 ስኬታማ ነበሩ ተብለው የመጨረሻ አምስት እጩዎችን ከተቀላቀሉት መካከል ሌላኛው ተወዳዳሪ ደግሞ የሱልዙላ አትሌቱ ፔድሮ ፒካርዶ ነው በ2022 የ የዓለም በ2021 ደግሞ የኦሎምፒክ ሻምፒዮን የነበረው ፖርቹጋላዊ አትሌት በዚህ ዓመት የዓለም ሻምፒዮንነት ክብሩን ማስመለስ ችሏል። በቶኪዮ የዘለለው 19 ሜትር ከ91 ሴንቲሜትር ደግሞ በርቀቱ የዓመቱ ምርጥ ነበር። የዲስከስ ሮራ ሻምፒዮኑ ካናዳዊው ኤተን ካቴበር እና የከፍታ ዝላይ የዓለም ሻምፒዮኑ ኒውዚላንዳዊው ሃሚሽ ከረም እንደዚሁ በወንዶች የዓመቱ ምርጥ የሜዳ ተግባር አትሌት ለመሆን አምስቱን የተቀላቀሉ አትሌቶች ናቸው። በሴቶቹ ደግሞ ከመጨረሻ አምስት እጩዎች መካከል ሶስቱ አሜሪካውያን ሆነዋል። የዓለምና የዳይመንድ ሊግ ሻምፒዮኗ ቫሌሪ ኤልማን ደግሞ ከሶስቱ አሜሪካውያን እጩዎች መካከል አንደኛዋ ነች። አትሌቷ በቶኪዮ የዓለም አትሌቲክስ ሻምፒዮናም እንደዚሁ ሻምፒዮን መሆኗ ይታወሳል። በዓመቱ ካደረገቻቸው 11 ውድድሮች መካከልም ዘጠኙን በአሸናፊነት በማጠናቀቅ ስኬታማ ዓመትን ነበር ያሳለፈችው። ሌላኛዋ የዓለም ሻምፒዮን ታራ ዴቪስ ውድሆልም የመጨረሻ እጩዎቹን መቀላ መቀላቀል የቻለች ሌላኛዋ አሜሪካዊት አትሌት ነች። የርዝመት ዝላይ ተወዳዳሪዋ በቶኪዮ የዓለም አትሌቲክስ ሻምፒዮና 7 ሜትር ከ13 ሴንቲሜትር በመዝለል ወርቁን ማሸነፏ የሚታወስ ነው። በሀገሯ አሜሪካ በተደረገው የትራክና የሜዳ ተግባራት ሻምፒዮናም እንደዚሁ ቀዳሚ ሆና ነበር ያጠናቀቀችው። በዳይመንድ ሊግ ውድድሮችም ስቶክሆልም ላይ የቦታውን ክብረ ወሰን በማሻሻል ጭምር ያሸነፈችበትን ጨምሮ በብዙ መድረኮችም ላይ ውጤታማ ዓመትን ነበር ያሳለፈችው። በሄፕታትሎን የዓለም ሻምፒዮኗ ሌላኛዋ አሜሪካዊት አና ሃል በከፍታ ዝላይ የዓለምና ዋና የዳይመንድ ሊግ ሻምፒዮኗ አውስትራሊያዊቷ ኒኮላ ዩርስላሎስ እንዲሁም ካናዳዊቷ የዲስከ ሱሮራ ሻምፒዮን ካምሪ ሮጀርስም በሴቶች የዓመቱ ምርጥ የሜዳ ተግባራት አትሌት ለመባል የሚፎካከሩ ናቸው። አሸናፊዎቹን ለመለየትም የዓለም አትሌቲክስ ካውንስል 50 በመቶ፣ የዓለም አትሌቲክስ አባል ፌዴሬሽኖች አትሌቶችና አሰልጣኞች 25 በመቶ እንዲሁም የአትሌቲክስ ተመልካቹ በማኅበራዊ ገጾች የሚሰጣቸው ድምፆች ደግሞ 25 በመቶ ዋጋ ይኖራቸዋል ተብሏል። አሸናፊዎቹም ህዳር 30 የሚታወቁ ይሆናል። ለዜና ኢትዮጵያ የተዘጋጁ ስፖርታዊ መረጃዎቻችን በዚህ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። ከዜና ኢትዮጵያ ጋር ጥሩ ቆይታ ይሆንላችሁ።